ዛሬ ተነስቼ ስፖርት መስራት ብጀምርና ብረት ባነሳ እዚህ ጋር ጡንቻዬ እየጠነከረ ይሄዳል። የዛሬ ስድስት ወር ደግሞ በጣም ቆንጆ ተንጋራ ጡንቻ ይኖረኛል። የዛሬ ዓመት ደግሞ በጣም ፈርጣማ ሰው ነው የምሆነው። እንግዲህ ይሄ ጡንቻችንን ስናሰራው የምናመጣው ውጤት ነው ማለት ነው። ታቃላችሁ፣ ፊታችን ላይ በሙሉ ጡንቻዎች እንዳሉ። ስለዚህ እያንዳንዱ የምናደርገው እንቅስቃሴ የፊታችን ኤክስፕሬሽን በሙሉ ጡንቻችንን እያሰራናቸው ነው። ስለዚህ መጥፎ አይነት እንቅስቃሴ ብናደረግ፣ ለምሳሌ ሁልጊዜ እንደዚህ የሚኮሳተር ሰው የምታዩት ከሆነ እዚህ ጋር ሽብሽብ ያወጣል። ሲስቅ ደግሞ እንዲያብሎ የሚያጋንንና እንዲሚስቅ ሰው እዚህ ጋ ሽብሽብ ያወጣል ማለት ነው። ሰላም ውድ ተመልካቾች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንግዲህ ለቻና ላይ አዲስ የሆናችሁ ሰዎች በአብዛኛውን አቀርበው እንግዲህ የውስጥ ውበታችን የምናወጣበትን ርዕስ ያላቸው ፕሮግራሞች ነው። በአብዛኛውን እንዴት አድርገን ራሳችን እናሻሽላለን፣ እንዴት እንወዳለን፣ እንዴት እናከብራለን፣ እንዴት ውስጣችንን ያለችው ንግስት እናወጣለን የሚል ነው። ዛሬ ግን እስኪ ደግሞ የውጫዊ አካላችንን ወይም በጣም ትልቁ ፓርታችን የቆዳችን አይደለም፣ የፊታችንን ደግሞ ውበት የምንጠብቅበትና ያለ እንቢያችን ደግሞ የሚያስረጀልን ነገሮች የምናስወግድበት እና ፊታችንን ፏ የሚያደርግ ነገር ነው ይዤላቸው የመጣሁት። እንደምትወዱት ተስፋ አደርጋለሁ። አይን ስር ማበጥና መጥቆር ጊዜያዊ ነገር ከሆነ ምንም ማለት አይደለም፣ ሊያልፍ ይችላል። አንዳንድ ጊዜ ጀስት ስላለቀስን ብቻ ሊሆን ይችላል። ግን ሁል ጊዜም አብሯችሁ የሆነ ነገር ከሆነ ምክንያቶቹ ብዙ ሊሆኑ ይችላሉ። ለማወቅ ያህል ጨው የበዛበት ምግብ መብላት፣ እሱ በጣም ትልቁ ነው። ሁለተኛው ደግሞ የውሃ መቋጠር ሊሆን ይችላል። ስለዚህ ድሬናጅ ያስፈልጋቸው ወይም ደግሞ የፊት ማሳጅ ያስፈልጋል ማለት ነው። እንቅልፍ ብዙ አለመተኛት፣ ስትረስ፣ አለርጂ አለርጂም ሊሆን ይችላል። ስለዚህ አለርጂ ቼክአፕ ማድረግ አይከፋም። እና ደግሞ ተዘግዝቆ መተኛት ራሱ አንደኛው ሊሆን ይችላል። ስለዚህ ስንተኛ ቀና ቀጥ ብለን ቀና ብለን ትንሽ ትራስ አርገን መተኛት፣ ብዙ ውሃ መጠጣት፣ ፖታሲየም ያለባቸው ፍሩቶች እንደ ባናን አይነት መመገብ፣ ብዙ ውሃ መጠጣት እንዳልኩት በጣም ወሳኝ ነገር ነው። በተረፈ ደግሞ እስኪ ምን ማድረግ እንችላለን የሚለውን በጣም ለረጅም ጊዜ መፍትሄ የሚያመጡላችሁ ነገሮች ነው ይዤ የመጣሁት ማለት ነው። አንደኛው ማረጋው ነገር ምንድን ነው፣ የማታና የጠዋት ሩቲን አለኝ እንግዲህ የጠዋትና ማታ የማረገው ሁልጊዜ የማረገው አንድ አይነት ነገር ነው አለኝ ማለት ነው። አንደኛው ምንድነው የጠዋቱ፣ ምንድነው በቀዝቃዛ ውሃ ነው የምታጠበው። ሁልጊዜ በጣም በቀዝቃዛ ውሃ ፊቴን ታጠባለሁ። ቀዝቃዛ ውሃ ምንድነው ጥቅሙ? የደም ስራችንን ኮንስትሪክት እንዲያረግ ማለት ጭርምት እንዲል ያደረገዋል፣ እዛው ስብስብ እንዲል እና ሙቅ ውሃ ሲሆን ደግሞ ዲላት ነው የሚሆነው፣ እና ክፍት እንትን ይላል፣ እና ዝርግት ነገር ነው የሚለው የደም ስሩ። ስለዚህ በቀዝቃዛ ውሃ ብንታጠብ፣ ያለበለዚያ ደግሞ በበረዶ ማሸት ትችላላችሁ። እንቅልፍ ወይ ሳልተኛ ቆይቼ አይኔ ጠቁሮ ከነበረ ደግሞ ይሄንን ሮለሩ እንግዲህ በረዶ ውስጥ አቆየውና እና ከዛ ፍሪጅ ውስጥ አቆይቼ ማሳጅ አድርገዋለሁ ማለት ነው። ብዙዎች ሲሳሳቱ የማየው በዚህ ሮለር ወይም ደግሞ በማሳጅ በፊት ማሳጅ ምንድን ነው፣ እንዲሁም የበለጠ ጥፋት ሲያጠፉ የማየው ምንድን ነው ፊታቸውን ወይም አይናቸው ስር እንደዚህ አድርገው እንደዚህ አድርገው ማሳጅ ሲያደርገው ያለሁ ወይም ደግሞ በእጃቸው እንደዚህ አድርገው ማሳጅ ሲያደርጉ አያለሁ። ምንድነው ጥፋቱ መሰላችሁ? እዚህ ጋ ያለው ፋት፣ እዚህ ጋ ያለው ፋት በጣም ወሳኝ ነው አስፈላጊ ነገር ነው እና ይሄንን እንደዚህ በምትስቡት ጊዜ እያስወገዳችሁት ነው። እንደዚህ በምናረግ ጊዜ፣ እንደዚህ በምናረግ ጊዜ እየሳብ ነው እያስወገድ ነው ነዋል። ስለዚህ ይሄ ፋት ከሌለ ደግሞ ቦታው ባዶ ይሆንና አይባግ የሚባል ወይም ደግሞ የአይን ከረጢትን ብለው እንደዛ አይነት ነገር የማበጥ ነገር ይፈጠራል። ስለዚህ ማሳጅ ሲደረግ ሁልጊዜ ወደዚህ ነው የሚደረገው ወደዚህ ወደዚህ ወደዚህ እንደዚህ። በዚህም ከሆነ በሮለሩ እንደዚህ አድርጋችሁ ወደዚህ ማለት፣ ወደ ውስጥ ይሄም ወደ ውስጥ። ኦኬ ይሄን ንፋቱን አታስወግዱት። በቃ እሱ አንደኛው ነው። የቡና ንጥረ ነገር ያላቸውን ክሬሞች መቀባት ትችላላችሁ። ቡና እንግዲህ የደም ዝውውርን ስለሚያፋጥን አይናችን ስር በጣም ጠቃሚ ነው። እንዲሁም ቡናውን በጥብጣችሁ እዚህ ጋ ትታችሁት ለአንድ ላ ደቂቃ ብትተዉት በጣም ለውጥታ ያላችሁ መጥቆርና ማበጥን ያስወግዳል። ጊዜ የለኝም የምትሉ ከሆነ ደግሞ ቡና ውስጣቸው ያላቸውን ቅባቶች ወይም ክሬሞች፣ ሴረሞች መግዛት ትችላላችሁ ማለት ነው። እኔ እንግዲህ የምጠቀመው ይሄኛው ለማታ ማታ ኒያሲናሚድ ያለው ካፌን ያለው ነው። ይሄ ላሮሽ ፖዜ ላሮሽ ፖዜ ሲሆም ነው እንግዲህ፣ እንደሱም አይነት ሲሮሞች መጠቀም ስላላቸው የሚጠቅመኝ ምንድን ነው፣ እዚህ ጋ ትንሽዬ የማዲያት ነገር አለችብኝ፣ ብጉር ወጥቶ የጠፋበት እና ደግሞ ፊቴ ጥርት ያለ አይደለም። ስለዚህ እሱን እንዲያጠራልኝ ይጠቅመኛል ማለት ነው ፊታችሁ ፊታችሁ እንደ እኔ በጣም ዘይት ያለው ከሆነ ወዛማ ከሆነ ደሞ ትንሽ መጠጥ እንዲያደረገላችሁ ብጉር ያለው ከሆነ መጠጥ እንዲያደረጋላችሁ ከፈለጋችሁ ኤፋክሌር ላሮሽ ፖዜ በጣም መክራቸዋለ። በጣም ወደው ነገር ነው። ፋርማሲ ውስጥ ታገኙታላችሁ። ከዛ ደግሞ ሞስቸር አረጋለሁ። አሁንም ላሮሽ ፖዜ ሞስቸራይዘር ነው የምጠቀመው። ሁሌ ፊታችሁን ሞስቸር ባረጋችሁት ቁጥር ደረቅ ቆዳ ከሆነ ለመሸብሸብ በጣም ቅርብ ነው። ስለዚህ ፊታችሁ እንዳይሸበሸብ ፊታችሁን በደንብ ማራስ ማርጠብ በደንብ ግብ አለባችሁ፣ በክሬሞች ማለት ነው። ወይም ደግሞ ቪታሚን ሲ ያላቸው እንደዚህ ሴሮሞች ኦይል ማቴሪያል ያላቸው አሁን ይሄኛው የኮዳኒ ምርቶች በጣም ደስ ይሉኛል። እንደዚህ ኦይል ነው፣ ዴቶክስ ያደርጋሉ። ማታና ማታ ማታ ላይ የማታ ሩቲኒ ላይ ምጠቀማቸው ማለት ነው። ስለዚህ ቆዳው ቆዳውን በደንብ በመመገብ እንዳይሸበሸብ ማድረግ እንችላለን ማለት ነው። ለአይን ክሬም ደግሞ እንዲሁም ኮዳሊ አላቸው በጣም ወደው ነው። ይሄ አይን ስቅል ይሄ ጥቁረቱን እንዲያስወግድ ያደርገዋል። ሁሉንም ፎቶ አነሳቸዋለሁ። ቪታሚን ሲ ያላቸውን ክሬሞች ቪታሚን ሲ እንግዲህ የድካም የፊታችንን ድካም የሚያስወግድ እግድ ነው ያለው። ይሄኛው ለምሳሌ ቪታሚን ሲ ያለው ኢነርጂ ይሰጣል፣ ሞይስቸራይዝ ያደርገዋል፣ በደንብ ይመግበዋል ማለት ነው። እሺ እንግዲህ እሱ የጠዋቱ ነው። ሴሮሞቹን ማታም ሊቀባቸው ይችላለው። ጠዋት ብዙ እንዳላብረቀርቅ እና ደግሞ የክሬም ሶላያ ወይም ደግሞ የፀሐይ መከላከያ ሁል ጊዜ አደርጋለሁ ማለት ነው። ይሄ በጣም ወሳኝ ነገር ነው ማለት ነው። ከምኑም በላይ እጅግ በጣም ወሳኝና ለረጅም ጊዜ ዘላቂ መፍትሄ ለማግኘት ከፈለጋችሁ የሚጠቅማችሁ ነገር የፊት ኤክሰርሳይስ ወይም ደግሞ የፊት ዮጋ ነው። እኔ ማረገው እንግዲህ፣ የፊት ኤክሰርሳይስ የሚጠቅመን ምንድነው ነው ልክ እንደዛው ጡንቻ እንደማውጣት ይሄንን የፊታችንን ጡንቻዎች ለበጎ ማሰራት ነው ማለት ነው። ጥሩ ጥሩ ነገር እንዲያደርጉልን ለራሳችን ጥቅም እንዲውሉ ማውረግ እንችላለን። ለምሳሌ ምንድን መሰላችሁ? ለምሳሌ ይሄኛው አይኔ ጋር የእኔ እንደምታዩት እዚህ ጋር አጥንት ነው። በቃ እዚህ ጋር በጣም ጠንክሯል። ይሄ ጡንቻዬ በጣም አጠንክሬዋለሁ፣ እዚህ ጋር በጣም አጠንክሬዋለሁ። ይሄ ስሱ ቶሎ የሚጠቁረው ቆዳዬ ራሱ ብዙ የለኝም። አሁን እየጠነከረ እየጠነከረ ብዙ ይሄ አይሁን። የእናንተ ስትነኩት እንዴት ነው? ስፖንጅ ነገር ነው። እዚህ ጋር የኔ ይኸው አጥንት ነው። በቃ ይሄ ምንድን ነው፣ በተፈጥሮ እየነበረኝ አልነበረም በዚህ በእንቅስቃሴ እያመጣሁት ነው። ስለዚህ ይሄኛውን ፓርት ጠንካራ ካረግ ነው። እሱን ለማድረግ ደግሞ ይሄ የጉንጫችንን ጡንጫዎች ማሰራት አለብን ማለት ነው። ምንም አይነት ጉንጭ ከሌላችሁ ፊታችሁ እንደዚህ ሙጥጥ ያለ ከሆነ እና ትንሽ የጉንጭ ቢኖራችሁ እንደዚህ በጣም የምትመኙ ከሆነ ይሄ ይጠቅማቸዋል። ይሄንንም እናሰራዋለን። እንደዚህ አይነት ክብ የሆነ ጉንጭ የሆነ ኖሮ ይኖረናል፣ ያለምንም ቦቶክስ። በዛውም ልክ ይሄንን እያጠነከርን እንሄዳለን ማለት ነው። እንዴት የምናደርገው መሰላችሁ? ይሄንን መጀመሪያ እንዲላለው ይሄ ናቴ እንዲልና አሁን አንድ አምስት ለማድረገው እናንተ እስከ አስር ማድረግ ትችላላችሁ። በቀን በቀን ማድረጉ ነው ዋናው ጥቅሙ ገብቷችሁ። በቀን በቀን ስፖርት እንደምትሰሩ ቁጠሩት። እንደዚህ ነው አንድ አስር እንዲህ ስል አሰራዋት ማለት ነው። ይሄ በዚህ ልክ ይሄኛው እየጠነከረ ይሄዳል። አንደኛው እሱን፣ ሁለተኛው ደግሞ ይሄንን ይሄንን በደንብ እንዲጠነክር የምናደርገው እንዴት ነው? መጀመሪያ እንዲህ እናላለን። እንዲህ ስንል ከዛ አይናችን የስረኛውን አይናችን ብቻውን እንጠቅሰዋል። ለመጥቀስ ነው መሞክረው። ኦኬ እንደዚህ የኔ እዚህ ጋር በደንብ ከመልመዱ የተነሳ ውጥር ያለ ነው ራሱ። ማስተዋል ያለባችሁ የሁለት ገጻችሁ አንድ አይነት አይደለም። ይሄኛው ሞር አንዳንዴ አንደኛው ጎጫችን ሞር ፍላት ይሆናል፣ አንደኛው አክቲቭ ይሆናል። የእኔ በዚህ ጋ ሞር አክቲቭ ነው። ጡንቻው በዚጋ ያለው አክቲቭ አይደለም። ማለትም አሁን ለምሳሌ እንዲህ ስል ይሄ ሞር ጉንጭ አለው ይሄ አለው፣ ግን ሰርቷል። ግን አጥንቴ ሞር ኤክሰርሳይስ ይፈልጋል፣ በዚህ በኩል ያሉው ጡንቻ። ስለዚህ አንዳንድ ጊዜ ሞር ትኩረቴን ማደርገው በዚህ ገጽ ነው፣ በዚህኛው ያያችሁት በደንብ እያሰራሁት ነው። ይህንንም በቀን እስከ 10 20 በቀን በቀን ብታደርጉ ለውጡ በጣም ታያላችሁ ማለት ነው። እሺ ተመልካቾቼ፣ ይሄ ቪዲዮ እጅግ በጣም እንደሚጠቅማችሁ እርግጠኛ ነኝ። ዛሬ ከመጀመራችሁ በፊት ፎቶ ተነሱና ፎቶ ተነሱና አስቀምጡት። ለውጣችሁን በኢንስታግራም ላይ ላኩልኝ ፎቶቹን እና እናስተያየዋለን። በጣም የምትገረሙበት አላችሁ። ያኔ ታመሰግኑኛላችሁ። እስከዛው ግን ሰብስክራይብ በማድረግ ለሌሎች እህቶቻችን ሼር በማድረግ ድጋፋችሁ አይለኝ እላለሁኝ። ኢንስታግራም አካውንቴ እዚህ ጋር ጽፍላችኋለሁ። እዛ ላይ በጣም አለሁኝ። ብዙ ብዙ የግል ነገሮች ይህንም ሼር ስለማድረግ ማየት ከፈለጋችሁ በቅርብ እዛ ላይ ኑናሽ ፎሎ አድርጉኝ በሚቀጥለው ቪዲዮ እስከምንገናኝ ቻው ቻው።